ላፓሮስኮፒ ወይም ትንሽ መዳረሻ ቀዶ ጥገና በተለምዶ የቁልፍ ቀዶ ጥገና ተብሎ የሚጠራው በአሁኑ ዘመን በጣም የተለመደ ልምድ ነው። የተከፈተ ቀዶ ጥገና ዘመኖች አልፈዋል እና ላፓሮስኮፒ በብዙ መንገዶች የተከፈተ ቀዶ ጥገናን ተመልሰዋል። እንደ ከብደ አንጓድ ድንጋዮች፣ ሄርኒያስ፣ እንኳን ተጣባቂዎች እና ለምንም አይደለም እንኳን ክፉ ህመሞች በላፓሮስኮፒ መንገድ መቆጣጠር ይቻላል ስለዚህ የተከፋፈለው ክፍት ቀዶ ጥገና ነው የተወሰደው በብዙ ጥቅሞቹ ምክንያት ነው። ስለዚህ የቁልፍ ቀዶ ጥገና ጥቅሞችን እንደምንመለከት፣ በዋነኝነት የተገደበ የሆስፒታል እንክብካቤ ነው። ወድቅ ከሆነ በአንድ ወይም ሁለት ቀን ውስጥ ታካሚው ከሂደቱ በኋላ ማሰናበት ይቻላል። እንደ ከፍተኛ ቀዶ ጥገና ግን እንኳን አራት እስከ አምስት ቀናት ወይም አንዳንድ ጊዜ ሳምንት ሙሉ በሆስፒታል መቆየት ይችላል። ሁለተኛው ጥቅም ወደ ስራ በፍጥነት መመለስ ነው። ወደ ሆስፒታል ከተሰናበተ በኋላ በአንድ ሳምንት ውስጥ ታካሚው ወደ መደበኛ ዕለታዊ እንቅስቃሴዎቻቸው መመለስ ይችላል። ክፍት ቀዶ ጥገናዎችን በተመለከተ ግን ይህ ትንሽ ረዘም ያለ ነው። ሶስተኛው ነገር ደግሞ የተከሰተ ህመም ከሂደቱ በኋላ በላፓሮስኮፒ ከከፍተኛ ቀዶ ጥገና ጋር ሲነጻጸር በጣም ቀንሷል። እና በመጨረሻም ስለሆነ ኩርት በጣም ትንሽ ነው በፍጥነት የሚያድን ማስታወቅ አለ። ስለዚህ ይህን ላፓሮስኮፒክ ወይም ዝቅተኛ መዳረሻ ቀዶ ጥገና እንዴት እንደምን ከናወን እንደ ከፍተኛ ቴክኒክ የሚደረግ ሂደት በላፓሮስኮፒ ደግሞ ይሰራል። ነገር ግን ብቸኛው ልዩነት በትንሽ ትንሽ መቁረጫዎች በሆድ ላይ እንደ ታላቅ መካከለኛ ሱር ወይም ታላቅ ዝቅተኛ መካከለኛ ስውር አይደለም። ስለዚህ በእርግጥ የመፈወሻ ሂደትን ያፋጥናል እና የመመለስ ሂደት አካላዊ ክፍል ሁሉም ያፋጥናል። እዚህ ያለው ብቸኛ ችግር የላፓሮስኮፒ ችሎታ ደረጃ ነው። ይህ ማለት ማለት ሲሰራ የሚገባና ሊማር የሚገባ ችሎታ ነው።